ሰላም ቤተሰቦቼ፣ እንኳን ለትንሣኤ በዓል በድጋሚ ለዚህ ታላቅ ቀን በሰላም አደረሳችሁ ማለት እወዳለሁ። እንግዲህ በጣም መሰረታዊ ነገር ነው ማሳያችሁ። በኢየሩሳሌም ነው ይሄ ተአምር የተከሰተው ወይም ደግሞ እየሆነ ያለው። ኦልሞስት በየአመቱ ለትንሣኤ በዓል ለማክበር ወደ ኢየሩሳሌም የሚሄዱ ከተለያዩ ዓለማት የሚወጣጡና የሚሄዱ ሰዎች እንዳሉ ይታወቃል። እና ዛሬም የተከሰተው ነገር ከጌታችን የኢየሱስ ክርስቶስ የትንሣኤ ስፍራ ላይ ኤግዛክትሊ፣ ያው የመቃብሩ ቦታ እንደሆነ የሚታወቀውና የሚታመነው ስፍራ፣ በዛ ስፍራ ላይ ነው ይሄ ጉዳይ የተከሰተው። ይሄ ቦታ እንግዲህ እንደሚታወቀው ያው ቸርች ኦፍ ሆሊ ስፔልሸር በሚባል ይታወቃል። በዚህ በቸርች ኦፍ ሴፐልሸር በሚባል በሚታወቀው በዚህ ቦታ ወይም ደግሞ በሌላ አነጋገር ቸርች ኦፍ ሪሰረክሽን ይሉታል። ወይም ደግሞ የጌታችን መቃብር እንድላድርጉ በተነሳበት ቦታ ያለ የተሰራ አንድ ቤተክርስቲያን አለ። ይሄ ቤተክርስቲያን እንግዲህ የኦልድ ሲቲ ኦፍ ጀሩሳሌም ላይ የተሰራ ነው። የበፊቱ የኢየሩሳሌም ክፍል ላይ የተሰራ ነው። የጥንታዊ ስፍራው ላይ ማለት ነው። በግሪክ ኦርቶዶክስ ፓትሪያርክ ጽሕፈት ቤት በኢየሩሳሌም ባለው ስር ያለ ነው ይሄ ቤተክርስቲያን ወይም ደግሞ ቅጥር ግቢ። በዚህ ቦታ ላይ እንግዲህ ያው በጣም ብዙ ነገሮች ይከሰታሉ። በጣም ብዙ የጸሎት ስፍራዎች እንዲሁም ደግሞ መንፈሳዊ ዕልናዎች የሚታዩበት ቦታ ነው። ይሄ ስፍራ እንግዲህ አራተኛው መቶ ክፍለ ዘመን ማለትም የዛሬ 1600 ዓመታት ገደማ አካባቢ እንደተመሰረተ የሚታምን ቤተክርስቲያን ነው እና በዚህ ቤተክርስቲያን ቅጥር ግቢ ውስጥ ነው የጌታችን በተለይ የመቃብር ስፍራው በግልጽ የተቀመጠበት የሚባሉ ስፍራ እዚህ ውስጥ እንዳለ የሚታምን ነው እና በዚህ ቦታ ላይ ደግሞ ራሱን የቻለ አንድ ክፍል አለ። እዚህ ስክሪን ላይ የምትመለከቷት አነስ ያለች የምትመስል ቦታ የጌታችን የኢየሱስን የመቃብር ኤግዛክትሊ ትንሳኤ አድርጎ የተነሳበትን ቦታ በዚህ ቅጥር ውስጥ ሆኖ ነው የምትመለከቱት እና ይሄ ስፍራ በትክክለኛ በጣም ብዙ ይጎበኛል፣ ይታያል። በየአመቱ ታዲያ ከባለፉት ሺህ ዓመታት ጀምሮ ሲከሰት የቆየ አንድ ተከታታይ ተአምራለ በየአመቱ በዚህ ስፍራ ላይ ለመጎብኘት የሚሄዱ ሰዎች እንግዲህ ከወር ወይም ደግሞ ከሁለት ሳምንት ሶስት ሳምንት ቀደም ብለው እዛ ስፍራ ላይ ይገኛሉ። ከዛም በዛ ቦታ ላይ ይጸልያሉ፣ ይጾማሉ። በእለቱ ማለትም በጌታችን የትንሣኤ ሰዓት ላይ ከምሽቱ 9 ሰዓት አካባቢ ተአምር እንዲከሰት ይጠበቃል በዚህ በሆሊ ሰፑልሸር ስፍራ ላይ ብለስድ ፋየር ወይም ደግሞ የተቀደሰው እሳት ይጠበቃል። በየአመቱ የሚጠበቅ ነው። ይሄ መከሰት አለበት። ይሄ በተመለከተ እንግዲህ ምንድነው ነግራቸዋለሁ። ዛሬም የተከሰተው ተአምር ከመንጋይ የተያዙ እሱንም በደንብ አድርጌ አነግራቸዋለሁ። ግን ይሄንን በደንብ ስሙት። በዚህ ቦታ ላይ እንግዲህ አንዋሌ ሚራክል የሚባል ወይም ደግሞ ያው ኦን በጌታችን በትንሳኤው ኢቭ ላይ ወይም ደግሞ በቅዳሜ እለት ላይ የሚከሰት ተአምር ነው፣ ይጠበቃል። ሌሊት ጌታችን የትንሳኤው ሰዓት ከመድረሱ አስቀድሞ ባሉት ግዴቃዎች ላይ ይጠበቃል። ግን ይሄ ማለት እንግዲህ በሺህ አመታት ጀምሮ የተከናወነ የቆየ ነገር ነው። ይህንን ተአምራት ለማድረግ የሚመረጡት የፓትርያርኩ ናቸው ወይም ደግሞ የግሪክ ኦርቶዶክስ ፓትሪያርክ ይጠበቃሉ። እሳቸው ይጾማሉ፣ ይጸለያሉ፣ ልባቸውን ስጋቸውንም ያነጻሉ። ከዛ በዛ ስፍራ ላይ ይጠባበቃሉ፣ ይሄ ሰዓት እስኪመጣ ማለት ነው። ከዛ በኋላ ወደ እዚችሁ አነስተኛ ክፍል ውስጥ ይገባሉ። ገብተው በምን ተአምር እንደሚለኮስ የማይታወቅ እስከዛሬ ለሳይንስ በጣም ግራ ያጋባ በጣም ብዙ ሳይንቲስቶች በዚህ ዙሪያ ላይ ትንታኔ ይሰጣሉ፣ ግን መልሱን በትክክል ሊገኝ አልቻለም። ወደ በኋላ በደንብ አድርግ ያሳያቸዋሉ። ይገቡና እሳት ለኩሰው ይወጣሉ። ይሄ እሳት የመንፈስ ቅዱስ እሳት ወይም ደግሞ ሆሊ ፋየር የሚባል ነው። ተአምራት የግድ መደረግ ያለበት ብለስድ ፋየር ወይም ደግሞ የተቀደሰው እሳት ወይም ሆሊ ፋየር፣ ቅዱሱ እሳት ከተከሰተ በኋላ ያንን እሳት ይዘው እኒህ አባት ለምእመኑ በጠቅላላ ያዳርሳሉ እነዚህ እሳቶች በትክክል ሊሰሩላቸው የሚችሉ ሰዎች በእምነት ልባቸው የጸና እንደገናም ደግሞ እሳቱ የማያቃጥላቸው ሰዎች አሉ ቀጥታ እሳቱ ምንድነው የሚያደርጉት በየ እንደምትመለከቱ በጺሞቻቸው ላይ በእጃቸው ላይ ልብሳቸው ላይ ቢለኩሱት አያቃጥላቸው ማለት ነው ይህም በተመለከተ እንግዲህ በጣም የሚደንቅ ነው እንዴት የሚንቦጎቦግ እሳት ሆኖ ልብስንም እጅንም ፂምንም ፀጉርንም እንዴት ነው የማያቃጥለው? ይሄን በተመለከተ እንግዲህ ለረጅም ጊዜ በጣም ብዙ ዲስክሪፕሽን ሲሰጥ ኖረዋል። ትንታኔ ሊገኝለት አልተቻለም። በትክክል ተዓምራት ብቻ እንደሆነ ከማመን የዘለለ ምንም ማድረግ አልተቻለም። በሳይንስ ማለም እሱንም ነግራቸዋለሁ፣ ትንሽ ቆይቼ ማለት ነው። ይሄ አይነት እሳት ማለት ጌታችን ኢየሱስ ክርስቶስ ትንሣኤን ካደረገና በተለይ ከአርባ ቀናት በኋላ ካረገ በኋላ ለሐዋርያቱ በኢየሩሳሌም ቆዩ ብሏቸው ከዛ በኋላ አጽናኙ መንፈስ ቅዱስ ይመጣል ብሎ ቃል ከገባላቸው በኋላ ሁሉም ጾሙ፣ ጸለዩ፣ ጠበቁ። ከዛ ኦልሞስ ጾሙ ጸሎቱ ካለቀ ከአርባ ቀናት በኋላ በተከፋፈሉ የእሳት ልሳኖች የመንፈስ ቅዱስ በእሳት አምሳል የወረደበት የነበረው ተአምራት ተመሳሳይ ነገር እዚጋ ይከሰታል ማለት ነው። በእሳት አምሳል ነው ወይም ደግሞ የእሳት ልሳኖች ናቸው። አያቃጥሉ አያቃጥሉም አያነዱም። ነገር ግን እሳት ነው ይሄ ተአምር። በብዙ በምንም አይነት ስሌት የማያቃጥል ወይም የማያነድ እሳት ምንድን ነው ብላችሁ ሰርች አድርጋችሁ ብትመለከቱ? ምንም አይነት የሳይንስ ትርጓሜ የማያቃጥል የማይነድ እሳት ሊኖር እንደማይችል ይነግራቸዋል። አንድ ብቻ ነው በተአምራት ሊሆን የሚችለው። ኢዜር ፋየር ዳዝንት በርን። ሊያቃጥል የሚችል እሳት አለ ወይ ቢባል አለ ይላቸዋል። ኒትሮሴሉሎስ የሚባል ማለት ነው። ከጥጥ ጋር አያይዘው ያነዱታል። ግን በጣም በጣም ትንሽ ሊሆንች ሰከንድ ነው የሚነደው ከዛ ወዲያው ይጠፋል። ግን ያ እሳት አያቃጥልም እጃችሁ ላይ ብታስቀምጡት። ይሄኛው እሳት በተመሳሳይ ሁኔታ ጥናት አደረጉበት ሳይንቲስቶቹ፣ ተመራምሩበት ስቲል አንዳንዶቹ ልክ እንደ ተለያየ አይነት ነገር የእሳት ዝርያዎች እንደ ፀሐይ አይነት የእሳት ዝርያ ፀሐይ ያለው የእሳትነት ባህሪ ልብሳችሁን እንደዚህ ማለትም ልክ እንደ እዚጋ ከኦክሲጅን ጋር ተቀጣጥሮ እንደሚነደው አይነት የእሳት ባህሪ አይደለም። የፀሐይ እንደምታውቁት የሃይድሮጂን ቦምብ ፍንዳታ ውጤት ነው። ተመሳሳይ አይነት እሳት ባህሪ አለው ይሄኛው እሳት ብለው ጥናት ለማድረግ ሞከሩ። ነገር ግን አጠቃላይ የሆነው ነገር ስታዩ ይሄ አሁን የሞከሩት በቤተ ሙከራ የሰሩት የዚህ እንትን የእሳት ዝርያ የሚነደው ለአጭር ደቂቃ ነው። ሰከንድም አይሞላም ምናልባትም ከሁለት ሰከንድ ከሶስት ሰከንድ አይበልጥም። በጣም ለአጭር ሰከንድ ነው የሚነደው። በዚህ የተነሳ ተደጋጋሚ ሙከራዎቻቸው በጠቅላላ ፌል ሊያደርግ ቻለ። ይሄኛው ግን እየተሰራ ያለው ወይም ደግሞ በኢየሩሳሌም በእስራኤል እየሆነ ያለው ነገር ግን እንደዛ አይደለም። ለረጅም ደቂቃዎች ይነዳል። በጣም በሚገርም ሁኔታ ከአንድ ሰዓት ምናልባትም ቢያንስ 30 ደቂቃ ያክል ይነዳል። ስለዚህ ይሄ ከተአምራት በላይ ሊሆን አይችልም የሚለው ነው ታላቁ ድምዳሜ። ነገር ግን እስቲል ጥናቶቻቸው ፉርሽ ሊሆን ይችላል ማለት ነው። እየነደደ ልብስንም ጸጉርም ጺምንም ሊያቃጥል የማይችል እሳት፣ ይሄ የመንፈስ ቅዱስ እሳት ቅዱስ እሳት ነው። ይሄ ተአምር በየአመቱ በኢየሩሳሌም ይጠበቃል። አንዳንዴ በታሪክ ውስጥ ማለት ነው ያልተከሰተበት እምቢ አልከሰትም ያለበት ጊዜ እንዳለ ይታወቃል። በተደጋጋሚ እንግዲህ ይህንን በተመለከተ ወደኋላ ታሪክ እንሄዳችሁ ማየት ትችላላችሁ። እንደገናም የሙስሊም ወራሪዎችም በወቅቱ በተለይ የዛሬ አንድ ሺ ዓመት ገደማ አካባቢ ይህንን መቅደስ መልሰው እንዳቃጠሉት ሁሉ ይታወቃል። ይህንን እሳት ተአምራት በየአመቱ ይከናወናል። አባቶች ይገባሉ፣ ይጾማሉ፣ ይጸልያሉ። ከዛ ያንን ተአምራት መከሰት አለበት። ካልተከሰተ ችግር አለ ማለት ነው። እንደውም በፖሊስ ሁሉ በኮቪድ ሰዓት ላይ ለምሳሌ በፖሊስ ሁሉ ተጠብቀው አባቶች ገብተው እንዲያነዱ ተደርጎ ተሞክሮ እንደነበረ ይታወቃል። የዛ ሰዓት ላይ ሀፕን አላደረገም። በየአመቱ ይደረጋል፣ ነገር ግን የማይሆንበትም ሰዓት ይከሰታል ማለት ነው። ምክንያቱም የእግዚአብሔር ቅዱስ ፈቃድ ያለበት ቦታ ነው። በእሳት አምሳል ቅዱስ መንፈስ ይመጣል። ልብስን አያቃጥልም፣ ጸጉርን አያቃጥልም። ለምሳሌ በሐዋርያት አናቶቻቸው ላይ በእሳት አምሳል ተቀምጧል። ጸጉራቸውን ለምን አላቃጥልም? ያ የእሳት ልሳን በየራስ ቅሎቻቸው ላይ ተቀምጦ ጸጉራቸውን አያነደውም ነበር። በተመሳሳይ ሁኔታ ያ ሚራክል ያ ተአምር ዛሬም ድረስ በጣም በተመረጡ ሰዎች ላይ ይሆናል። እዚህ ስክሪን ላይ የምታዩዋቸው ሰዎች አብዛኛዎቹ ልብሶቻቸውንም ሌሎችም ነገር በዚህ ለማቃጠል ይሞክራሉ። ነገር ግን አልቃጠልም እያለ ትመለከቱታላችሁ ማለት ነው። ውድ ቤተሰቦቼ እና ይህንን ተአምር በዚህ በኢየሩሳሌም መከሰቱት ሰምተዋል ኦልሞስት በዚህኛው ዓመት ተጠብቆ ማለት ላይመጣ ይችላል የሚል በጣም ከፍተኛ ስጋት እንደነበረ እና ነገር ግን እግዚአብሔር ይህንን መንፈሳዊ ጸጋ ገልጦ ለምእመናኑ መደነቅን እንዳደረገላቸው ሰምተናል ማለት ነው። ገብታችሁ በደንብ በዚህ ዙሪያ ላይ ማንበብ ትችላላችሁ። ሆሊፋየር ብላችሁ ማለት ነው ቅዱስ እሳት። እንግዲህ ያው እግዚአብሔር እሳት ነው በባህሪው ራሱ ማለት ነው። በጣም በፍቅር ሲሆን እንደ ቅዱስ መንፈሱ፣ በቁጣ ሲሆን የሚያቃጥል እሳት ነው እግዚአብሔር። ስለዚህ ያንን ባህሪውን የቅዱሱን መንፈሱን የርኅራኄውን እሳት የርኅራኄን ኃይል የሚገልጽበት ይህ መንፈሳዊ ጸጋ እንደ ቀላል እንዳትመለከቱ ውስጥ ለመጠቆም እወዳለሁ። እኔ እንግዲህ አርቲስት ማርታ ግርማ እባላለሁኝ። ብዙ ፊልሞችን ብዙ ተከታታይ ድራማዎችን ሰርቻለሁ። አሁን ደግሞ ጥቁር እንግዳ የሚል ቲያትር ፕሮዲስ አድርጌ በመሪዊ ተዋናኝነት እጫወታለሁ። ወደ አርቱ ዙሪያ ነው ያለሁት ለማለት ነው። እንኳን አብሮ አደረሰን። በጣም አመሰግናለሁ። የሚገርመ ኔ በጣም ለበዓል ልዩ ስሜት ነው ያለኝ በጣም ከልጅነት እስካሁን አሁን እስካለውበት ደረጃ ድረስ በዓልን በጉጉት ከሚጠብቁት ሰዎች አንዷ አለኝ። በጣም ነው የምወደው። የሚገርመ ይህንን ስሜት ልጆቼም ላይ ያጋብቼባቸዋለሁ እና ገና ወር ሲቀረው 15 ቀን ሲቀረው ጀምሮ በዓል እኮ ደረሰ፣ በዓል በቃ ቤታችን ውስጥ ግርግር ነው የሚነሳው። እና በጣም በዓል የማደንቅ ሰው ነኝ። እንኳን አብሮ አደረሰን። በጣም ደስ ብሎኛል በበዓል ስለተገናኘን። ጾም እግዚአብሔር ይመስገን ጥሩ ነው። እንግዲህ የሙስሊሙም የክርስቲያኑም ጾም ተገጣጥሟል። እግዚአብሔር አምላክ በረከቱን፣ ናዴቱ እና ሰላሙን ያወርድልን። ሌላ ምን ይባላል ብነ ምል ዓላማ ነው የሰው ልጅ ዋናው ነገር አሁን እኔ ስለ ሃይማኖቴ፣ ስለ ጾሜ ምናምን እዚህ ቦታ ላይ ባላወራ ደስ ይለኛል። ግን ምንድን ነው ለአንድ ክርስቲያን ወይም ደግሞ ለአንድ ሙስሊም ወይም ደግሞ ለሁሉም በተለያየ እምነቶች ላሉ ጾም በጣም ትልቅ ወሳኝ ነው ብዬ አምናለው። ወደ እግዚአብሔር የሚያቀራርበን ኃጢአታችን ምስ ተሰራይበት እና ጾም በጣም ቆንጆ ነው። እኔ የጾሙ ጊዜያቶች በጣም በጉጉት ነው የምጠብቃቸው። መጣልን ነው እንጂ የምንለው፣ መጣበን አንልም። ምንድነው አንድ ፊልም ወይም ደግሞ አንድ ቲያትር ለመስራት ስታሰብ መጀመሪያ ስክሪፕቱን ትቀበላለህ እና መጀመሪያ አካባቢ ለሁሉም አዲስ ነው፣ ፈታኝ ነው። ግን ልምዱ ካለ ፍላጎቱ ካለ ልምምድ ወሳኝነት ነገር አለ። በደንብ ከተለማመድክ በደንብ ከሰራ አላማን በደንብ እንትን ካልክ ምንም የሚከብድ ነገር የለውም። ግን ምንድነው ስራ ይፈልጋል እስፔሻሊ ፊልም ላይ ድራማዎች ላይ ምናምን እንደምታቆን እየተቆራረጠም ከት እየተባለም ትሰራለህ። ቲያትር ላይ ሲሆን ግን ይህን እድል አታገኝም። ስለዚህ ጥንቅቅ ብለህ የመገኘት ግዴታም ኃላፊነትም አለብህ። ያው የመጀመሪያ ስራ መሬት መሪ ተዋናይ ሆኜ እየሰራሁት ጥቁር እንግዳ ላይ ትንሽ ፈተና አለው። በደንብ ትንሽም አይደለም፣ በደንብ ተፈትኝበታለሁ። ግን ያን ሁሉ ፈተና በትወናውም በሁሉም መንገድ ፈተና ልፌ እዚህ በመድረሴ በጣም ደስተኛ ነኝ። ምንድነው ፍቅሩ ነው የሙያው ፍቅር ነው ያስመጣኝ። እኔ ያው ቲያትር ተምሬያለሁ ተመረቅ ያለው። ከዛ በኋላ ያው አጋጣሚ ሆኖ ልጆች ላይ በማሳደግ ዙሪያ ቤት ውስጥ ለረጅም ጊዜ ስላጠፋው ነው፣ ግን አሁን መጥቻለሁኝ። ሙያው ደግሞ ትንሽ እየተቀዛቀዘ የመጣበት ወቅት ነው። ስለዚህ ቲያትር ፕሮዲስ ማድረግን ተመኘሁኝ። ታውቃለህ ቲያትራው ምንም ውጤትም ትርፍም የሌለው ነገር ቢሆንም ግን ደግሞ ስለ ፍቅር ብለን በቀሄታ ቃለ ሙያው በጣም አንዴ ከለከፈ ለከፈ ነው። በጣም ነው የምትወድ የሚወደድ ሙያ ነው። መውጣትም አችልም እና በቃ ፕሮዲሰር ሆኝ በመጣ ይሻላል። ደግሞ ፕሮዲስ ካደረግኩኝ ቲያትር ነው ፕሮዲስ ማድረግ የፈለግኩት ውጤቱ ምኑን አሰቤ ሳይሆን አንደኛ ራሴ መስራት ስለምፈልግ ራሴንም ለራሴ እድሉን እሰጣለሁ። ከዛ በተረፈ ደግሞ ቲያትር ባለሙያውም ደግሞ ሰርቶ እንዲጠቀም በሙያው ትልቅ ቦታ አንድንደርስ ተያይዘን ፕሮዲሰር ሆኜ መጥቻለሁ። ያው እዚህ ጥቁር እንግዳ ቲያትር ላይ በመሬት ዋናይነትም እጫወታለሁ። ደስተኛ ነኝ በጣም ቲያትር በመስራቴ። ህልሜ ነበረ። በቀላሉ አይደለም ይህንን ቲያትር ለመስራት ከአስር ዓመት በላይ በብዙ በተለያዩ ምክንያቶች በእቅድ ደረጃ ነበረ። እግዚአብሔር ደግሞ የፈቀደበት ሰዓት አሁን ስለሆነ እንግዲህ ጥቁር እንግዳ ላይ መጥቻለሁ። በጣም ቆንጆ ቲያትር ነው። ሰው የሚወደው ቲያትር ነው። በደንብ ጭብጥ ያለው ቲያትር ነው። ውድነ ክፍሌ ነው ባይዘው ደግሞ ዝግጅቱን ያዘጋጀው ዶክተር ተሻለ አሰፋ ነው እና በደንብ ተዋናዮቹም ደግሞ እንቁ እንቁ የሆኑ ናቸው። ሱራፌል ተካ፣ ደምስ አለ፣ ጸደይ ፋንታሁን አለችን ያለውኝ እና በጣም በትወናም ዘርፍ በጣም አሪፍ ጥምረት ያለበት ቲያትር ነው። ዘወትር ሀሙስ በ12 ሰዓት በአለም ሲኒማ ይታያል። እንግዲህ መታችሁ ብዙም ባናወራ ምክንያቱም ስራው የሚናገር ስለሆነ መታችሁ፣ አይታችሁ መስክሩ ነው የምለው እንደ የሚገርም እኔ የድርጅቴ የኔም አላማ ትልቁ እሱ ነው። ቲያትርን ለበጎ አላማ ማዋል። እንደውም አሁን ከዚህ በፊት ወደ ደብረ ብርሃን አካባቢ የሚገኝ አበሻ አረጋውያን መርጃ ማዕከል አለ፣ አቅርበን የሚገኘውን ገቢ በሙሉ ለአበሻ አረጋውያን መርጃ ማዕከል አውለናል። ወደፊትም አሁን እኔ ለምሳሌ የቶራ የሕጻናት አምባሳደር ነኝ። ለነሱ ሌሎች ሌሎችም አሉ፣ እንደዚህ በጎ አላማ ይዘው የሚንቀሳቀሱ ድርጅቶች ጋር አብረን እንሰራለን የሚገባውንም እገዛ እናደርጋለን። ቲያትራችንን ለነሱ በማሳየት የቲያትሩን ገቢ ለነሱ ለህፃናት ማሳደጊያ ከሆነ ለህፃናት ማሳደጊያ፣ የአረጋውያን መርጃ ከሆነ ለአረጋውያን መርጃ እንዲውል እናደርጋለን። እና እንደውም በጣም የድርጅት ወይም የኔም አላማ ትልቁ እሱ ነው። እና ወደፊትም በጣም ብዙ እቅዶች አሉ። እንደዚህ የህፃናት ማሳደጊያዎች የአረጋውያን መቆደኒያ ሁሉ ያሁሉ ጭምር እናስባለን። ቲያትሩን በትልቅ በሰፊው ፕሮሞሽን አድርገን ቲያትሩን ሰርተን ሙሉ የቲያትሩን ገቢ ለነዚህ ለበጎ አላማ ለመዋል በጣም ትልቅ አላማ ያለው ድርጅት ነው። እንዴ በጣም አበሻ ትክክለኛ ቲፒካል ያበሻ ነኝ። እንግዲህ እያንዳንዷን ነገር እንድትቀርብኝ አልፈልግም። እውነቴን ነው የምነግርህ ከልቤ እውነት እና የሚገርምህ ራሴ እጄ ነው። አስቤዛ ማድረገው መገዛው ራሴ ነኝ። እያንዳንዱን ነገር እንደ ሚስት እንደ እናት ማድረግ የሚገባኝን ኃላፊነቶች ራሴን ነው ወጣ እና ገበያም መሄዳለሁ። ሁሉንም ነገር አደርጋለሁ። እና ማህበራዊ ግንኙነት ደግሞ ለክሶም፣ ደስታም፣ ሀዘንም ምንም ፕሮግራም ላይ አልቀርም፣ መሄዳለሁ። ምክንያቱም ይሄ የኛ ያበሻዎች ትልቁ መገለጃችን ነው። በጣም ነው መወደው ከሰው ጋር መግባባት በጣም ነው። ሀዘን ቤት ደስታ ቤት መሄድ መገኘት፣ ሰርጎች ላይ መሄድ በጣም ደስ ይለኛል። ይሄ ደግሞ ግዴታችንም ነው፤ የምርጫም ጉዳይ አይደለምና በጣም ደስታ ማህበራዊ ግንኙነት ላይ በጣም ሰፊ ግንኙነት አለኝ። እንዲ ለምን አይነካኝም? እንደውም እኛ ኮ በጣም ተነክተናል። ምክንያቱም ሰው እኮ ሲጠግብ፣ ሲበላ፣ ሲጠጣና ሲሳካለት ነው ወደ መዝናኛው የሚሄደው። ገብቷል። የሰው ልጅ ሆዱ ሳይሞላ ልዝናና አይልም። አሁን ያለው የገበያ ነገር እኔ በጣም ለነጋዴዎች አሁን ላለው ሰው በጣም ማስተላለፍ የምፈልጋቸው መልእክቶች አሉ። በጣም አሁን ሄደ ጠይቀ ከሁለት ቀን ከሶስት ቀን በኋላ ስትሄድ በጣም ያ ነገር ጣራ ነክቶ ነው የምታገኘው። ፈርሃ እግዚአብሔር የለውም። አብዛኛው ብዙ እግዚአብሔርን ፈርተው ብዙ ተጠንቅቀው የሚኖሩ ነጋዴዎች እንዳሉ በአቅም ግን ደግሞ ፈርሃ እግዚአብሔር የሌላቸው በጣም ብዙ ነጋዴዎች አሉ ነግበኔ የማይሉ ምክንያቱም እቺ ምድር በጣም ውረተኛ ነች። ዛሬ ሀብታም የሆነው ሰው እስፔሻሊ አሁን ደግሞ እያየን ነው በአንድ ቅጽበት ድሀ ትሆናለ። ስለዚህ ነጋዴዎቻችን ቢጠነቀቁ ለልጅ ልጆቻቸው የሚተርፍ ኃጢአትና በደል ባይሰሩ በጣም ደስ ይለኛል። ምክንያቱም አብዛኛው ህዝቡ የሚቸገረው ነጋዴዎች በሚያመጡት ጣጣ ነው የሚራበው የሚጣማው እና እኔ በጣም ነክቶኛል። ምክንያቱም ከህብረተሰቡ እስከወጣው ድረስ እኔን የማይነካበት ምንም ምክንያት የለውም። ሙያችን ላይ ደግሞ ትልቅ ተጽዕኖ አለው። ሰው ወጥቶ እንዳይዝናና ወጥቶ የኛን ፊልም የኛን ቲያትር እንዳያይ እዚ ጋር የኖሩ ውድነቱ ይዞታል። ምክንያቱም አሁን ካለው ነገር አንጻር እኛን ፊልም ስንሰራ ቲያትር ስንሰራ እንደ ድሮ በሲምፕል ነገር አትሰራ፣ ትላልቅ በጀቶች መድበን የምትሰራው፣ ምክንያቱም እያንዳንዱ ነገር ኤክስፔንስቭ እንደሆነ ታውቃለህ። ከዛ ያ ደግሞ የቲያትር ቤት መግቢያ የሲኒማ ቤት መግቢያው ደግሞ ትንሽ ዋጋው ጨመር ይላል። በዛ ረገድ ደግሞ ትናንሽ ቦታ ላይ ያሉ ሰዎች ከፍለው መግባት የማይችሉ ሰዎችን እናጣለን። በነገራችን ላይ በዚህ አጋጣሚ ላይ እኔ እንደውም ማስተላለፍ መልክ የምፈልገው መልዕክት ምንድነው ታውቃለህ? ቲያትር ከፍለው ማየት የማይችሉ አምስት አምስት ሰዎችን በሳምንት በሳምንት በነጻ ለመጋበዝ እኔ በጣም ዝግጁ ነኝ። የት ነው ማገኘት ለሚሉት አለም ሲኔማ በር ላይ መጥተው ይሄንን አላማ ቢናገሩ እኔ ካርድ ልካለሁ። ምክንያቱም ሁሉም ሰው እንዲያዩ ነው የምንፈልገው፣ ሁሉም ሰው እንዲማርበት ነው የሚፈልገው። እና የኑሮ ውድነቱ እኛ በስራችን ዙሪያ በኑሪያችንም ዙሪያ በጣም ነክቶናል፣ ይነካናል። ግን ያው ተስፋ እናደርጋለን ነገሮች እንደሚስተካከሉ። ደግሞ አንዳንድ ጓደኞችሽ ወደ ውጭ ይወጣሉና አንቺስ የተሻለ ፍለጋ ወደ ውጭ የሚሄድ ሀሳብ አልነበረሽ? እኔ በጣም ሀገሬን የምወድ ሰው ነኝ፣ እግዚአብሔር በሚያውቀው በጣም ነው ኢትዮጵያ ላይ መኖር የምፈልገው። እግዚአብሔር ከልጅነት ጀምሮ ምን እንደምጠይቀው ታውቃለህ? አሜሪካ ላይ የሚሰጠኝን መቶ ፐርሰንት ሀብት እዚህ ግማሹን ስጠኝና ሀገሬ ላይ ሊኖር ብዬ ሁሉ መመኝ አይነት ሰው ነኝ። እርግጠኛ ነኝ አብዛኛው የተሰደደ ሰው ቢሳካለት ቢሞራለት ሀገሩ ላይ መኖር የማይፈልግ ማንም ሰው የለም። እና ሀገራችን ላይ መኖርን እንመኛለን። አጋጣሚ ሆነን የባለቤት የውጭ ሀገር ነው የሚኖረው። እግዚአብሔር ከፈቀደ ወደፊት ያው መሄድ አይቀርም። ግን ደግሞ እግዚአብሔር ቢወድና ቢፈርቅ ሀገሬ ላይ ብኖር ነው ደስታዬ፣ የኔ ምኞት፣ ፍላጎቴ። ልጆቼንም የሀገራቸውን ባህል የሀገራቸውን ወግ አውቀው አድገው በሰንበት ትምህርት ቤቶች ተኮትኩተው ቢኖሩ በጣም ደስተኛ ነኝ። እንግዲህ እኔ እዚህ ስራ ውስጥ እንድገባ ወይም ደግሞ ይሄ ስራ በጣም ፈተና ነበረው። ባይዘው ሁለት ሶስት ጊዜ ተቋርጧል። ሁለት ሶስት ጊዜ ተቋርጧል። ጥቅር እንግዳ ቲያትር በተለያዩ ችግር ምክንያቶች እና እግዚአብሔር ስለወደደና ስለፈቀደ ግን በእኛም ከፍተኛ ጥረት በጣም ድካም በጣም ልፋት እንቅልፍ ማጣት ውስጥ ሆነን ይሄ ስራ እውን ሆኗል። ከምንም በላይ ማመስገን የምፈልገው የአብርሃም የይስሐቅ ያዕቆብ አምላክ የሆነውን አጋእዝተ ዓለም ሥላሴን ነው። ምክንያቱም ሁሉ ጊዜ እግዚአብሔርን በዚሁ ሙያ ውስጥ እንድቆይና ትልቅ ቦታ እንድደርስ ስለምነው ነበረ የለመኑትንም አይነሳ አምላክ እዚህ ሙያ ውስጥ ገብቼ ትልቅ ቦታ እንድደርስ ስለረዳኝ አመሰግናለሁ። እናቴ ኪዳ ንብረትንም በጣም ነው ማመሰግናት። ከዛ በተረፈ ደግሞ ይሄ ስራ እውን ሆኖ እንዲታይ በጣም የረዳኝ ውድነህ ክፍሌ በእውነት እንጃ አመስግኘው አልጠግብም። በጣም መልካም ሰው ነው። ብዙ መጠቀም የሚችል ሰው ነው። ግን በጣም ሙያውን ከመውደዱ የተነሳ ለራሱ የሚገባውን እንኳን ክብርና ጥቅም ሳያገኝ ነው እዚህ ድረስ የደረሰው እና እኔም በጣም ነው የረዳኝ፣ በጣም ነው ያገዘኝ። ለኔ ያደረገውን ለልጆቹ ያደርግለት ነው። አሁንም ደጋግሜ ደግሜ የምለው እና በጣም የሰራውን እንዲሆን ከረዱ ሰዎች አንዱ ደነክፍሌ ነው። ደነክፍሌን በጣም አመሰግናለሁ። በጣም ነው ማከብረው። በጣም ትልቅ ሰው ይሄ ሙያ እንዲያድግ ደግሞ ትልቁን አስተዋጽኦና ትልቅ ዋጋ የሚከፍል ሰው ነውና በጣም አመሰግናለሁ። ከዛ በተረፈ እንግዲህ ቤተሰቦችን፣ እናት አባቴ፣ አባቴን፣ እህቶችን በጣም አመሰግናለሁ። ልጆቼ ልጆቼ ራሱ ይሄን ስራ እንድሰራ በጣም ትልቁን አስተዋጽኦ ያደርጉልኛል። ፍቅር ማራ ማየት ባሮክ የሚባሉ ልጆች አሉኝ፣ እና እነሱን በጣም አመሰግናቸዋለሁ። ጓደኞቼን እግዚአብሔር ደግሞ የሰጡኝ ትልቅ ስቶታዎች መሀል አንዱ ጓደኞቼ ናቸው። ዮርዳኖስ የምትባል አሜሪካ ሀገር ላይ የምትኖር ጓደኛ አለችኝ። ከነ ባለቤቷ በጣም መልካም ጓደኞቼ ናቸው። እግዚአብሔር ይስጣቸው። እኔ ሁል ጊዜ እንዳድግ፣ ሁል ጊዜ ትልቅ ቦታ እንድደርስ፣ ለእኔ ሁል ጊዜ አጋዦቼ ናቸው። ሰብለ ደምሴ እሷም በዚህ ሙያ ውስጥ ያለች አሁን ወደ ራሷ ቢዝነስ የሄደች ልጅ ነች። ቲያትር ግን በጣም ትሰራ የነበረች ልጅ ነች። ለእኔ በጣም እንቁ ጓደኛዬ፣ እንቁ ስጦታዬ ነች። ሰላማዊት ምሻው እሷም አሁን የትልቅ የፊልም ፕሮዳክሽን አላት። ትልልቅ ስራዎችን በመስራት ትመጣለች። ሰላሚና በጣም አመሰግናለሁ። ይሄ ቲያትር እውን እንዲሆን ስለረዳች በእውነት በጣም አመሰግናቸዋለሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ሌላው ተስፋ ለውስ ይሄ ስራ እውን እንዲሆን ስፖንሰር አድርጎኛል። ቤተሰብም ነው ባለቤት፣ በባለቤቴ በኩል ያገኘው ትልቅ ሰው ነው። ለኔ እንደ ቤተሰብ መቆጥሮ ሰው ነው። ተስፋዬ በጣም አመሰግናለሁ። እንግዲህ የረሳሁት ሰው ደግሞ ካለ ቅርታ እጠይቃለሁ።